ቤተሰብ ቤተሰብ እንዴት ቆያችሁልኝ? ዛሬ ሩታን ቀበጧን፣ ምርጧን እንግዲህ በአዲስ ነገር እላችሁ መጥቻለሁ። አዲስ ነገር ይዛ መጣለች እች ልጅ እንግዲህ አልተቻለችም። የእውነት ለመናገር ራሷን ለመቻል በቃ እርግዝኗ አላገዳትም፣ ከአብርሽ መለያየቷ አላገዳትም። አሁን ላይ በራሷ ለመቆም እየሞከረች ነው የምትገኘው። እጅግ እጅግ በጣም የሚበረታታ ትልቅ ነገር እያደረገች ትገኛለች። አሁንም እንግዲህ እንደምታይዋት ዛሬም በአዲስ ነገር በአዲስ ቪዲዮ መጣለች ማለት ነው። በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናል ቤተሰቦች ብያላችሁ። በሰላማችሁ ይብዛ። እንግዲህ ሩታ ከዚህ በፊት እንደሚታወቀው የሰው በቃ አሟሟቂ ነበረች ሆነ ለመናገር የሰው ኑሮ በቃ መቀየር እንጂ የእሷን ኑሮ ሲቀየርም አላየንም። በዙሪያ ያሉ ሰዎችም ሲቀየሩም ሲለወጡም አላየንም። ኢቨን የራሷ የሆነ የቲክቶክ አካውንት እንኳን የላትም። የዩትዩቡንም አብርሽ እንደው ይደብራታል ብሎ ተመልካችም የሩታም ቻናል ሊከፈትላት ቻናል ሊከፈትላት ተብሎ ነው መጀመሪያ በእሷ ቢፈምስም በእሷ ምክንያት ታዋቂ ቢሆንም በእሷ ምክንያት ብዙ የዩትዩብ ተከታታይ ቢያገኝም በእሷ ምክንያት ብዙ ነገሮች ቢፈጠሩም ግን ደግሞ ለሩታም ያስፈልጋታል ቻናል ተብሎ ከብዙ ጊዜ በኋላ እንግዲህ የራሷ የሆነ ቻናል ተከፍቶላታል። በራሱ አካውንት የሚገባ ባለትዳርም ቢሆኑ በነገራችን ላይ አብዛኛውን ወንድ ነው ገንዘብን የሚቆጣጠረው ወጪ ገቢውን የሚያየው ምናምን፣ ነገር እና የራስን የመሰለ ነገር መያዝ ነገር የለም። የእውነት ለመናገር በቃ ራስን መቻል ሁሌ ከወንድ እጅ የምትጠብቁ ከሆነ ሴት ልጅ በቃ ብዙ መስዋዕትነት ትከፍላለች፣ መከራዋን ስታይ ነው የምትኖረው እድሜ ልኳ ማለት ይቻላልና፣ ራሷን ስትችል በራሷ መቆም ስትችል ግን ማንም የሚችላት ወንድ ራሷ አይኖርም። በቃ የራሷ ሙሉ መብት ይኖራታል፣ አትሸማቀቅም፣ አትሳቀቅም፣ በቃ ደስ የሚል ኑሮን ትኖራለች። የእውነት ለመናገር የሰው ጥገኛ የምትሆን ከሆነ ግን አንድ ሴት በጣም በብዙ መንገድ ትጎዳለች። የእውነት ለመናገር ሩታ እስከዛሬ ምንም ከተጠቀመችው ይልቅ የተጎዳቸው ያለቀሰችበት ጊዜያቶች በጣም የበዙና በጣም ረዥም ጊዜ ናቸው እና አሁን ላይ ግን ከቤተሰቦቿ ጋር ያለውን ነገር ችግሮች ፈትታ እንግዲህ ከቤተሰቦቿ ጋር ተስማምታ ላይ መኖር እየሞከረች ነው። ሌላኛው ደግሞ በራሷ አካውንት መምጣት እንዲሁም ደግሞ እርጉዝም ብትሆን ልጅ ቢኖራትም ብታረግዝም ከምንም ነገር ሊያግዳት ሊያስቆማት እንደማይችል እንግዲህ ቀስ በቀስ በአንድ አይደለም ቀስ በቀስ እያሳየች ትገኛለች። ኢቭን አሁን መዋለጃዋ ጊዜ መውለጃዋ ጊዜ እየደረሰ ቢሆንም ያ ነገር ሊያስቆማት ሊከለከላት አልቻለም። ከምንም ነገርና ስኬታማ ለመሆን እንግዲህ እየጣረች ነው የምትገኘው። ዛሬም እንግዲህ በአዲስ ነገር መጣለች። እሱም የቲክታክ አካውንት ይዛ መጣለች። ኦፊሻል ሩታ ሀብቴ የሚል የቲክታክ አካውንት መጣለች። ገብተን ፎሎ እናደርጋት፣ እናበረታታት፣ አለንልሽ ልንላት ይገባል። በተለኛ የማዳም ቅመሞች የሁለት ሴቶች ነን እና ሴት ለሴት እንተባብር፣ እንደጋገፍ፣ እንረዳዳ። አንድ ሴት ስታለቅስ የኔ ነው ነገ በኔ ህይወት ቢደርስስ ነገ በኔ ላይ ቢያጋጥመኝስ ብለን ቆም ብለን አስበን ለሴት ልጅ የምንረዳ የምንደርስ ከሆነ ነገ በኛ ህይወት ላይ እንዲሁም ደግሞ በሌሎች ህይወት ላይ ምንም ክፉ ነገር በደልም ሊደርስ አይችልም። ጥሩ የሆነ የተስተካከለ ኑሮ ሁሉም ሴቶች ይኖረናል ብዬ ነው የማስበው። እና አንድ ሴት ስትገፋ፣ ስትበደል፣ ስትጎዳ እያየን ግን ጸጥ ብለን የምናልፍ ከሆነ ነገ በኛ ነው በእኛ እንኳን ባይደርስ በልጆቻችን መድረሱ አይቀርም። ስለዚህ እርስ በእርስ እኛ ሴቶች መተባበር መደጋገፍ ይኖርብናል ለማለት ነው። ሩታ እመቤት የትቅረብች ነው በሆድሽ ያለውን በጀርባሽ አዝለሽ ለማየት ያብቃል። ጤነኛ ልጅ ወልደሽ ለመሳም ያብቃችሁ። አብርሽም ያው መምጣቱ አይቀርም እርግጠኛ ነኝ። ያው አጨብጫቢ አጨብጭቦ እዛው ይቀራል። እና አብርሽንና ሄርሜላን የምትደግፉ ሰዎች ወይም ደግሞ አሁን እያደረጉ ባሉት ነገር መቶ ፐርሰንት ጎበዝ ጥሩ ናቸው ብላችሁ የምትደግፉ ሰዎች በአናታችሁ ተተከሉ ብዬ ቅድም ቪዲዮ ሰርቼ ነበረ። አንዳንዶቻችሁ አንቺ ተተከ እያላችሁ ነበረ። ኧረ ስንት መጥፎ ሰው እያለ ለምን ልተከልን? እና እኔ ውነጭ ውነጭውን ነው የማወራ እግዚአብሔርን ነው ይችላላችሁ ለማን ብዬ አሁን ሩታን ወይ አንድ ወደዚህ ብዙ ነገር ማውራት ማለት እችላለሁ፣ ፎሎ የሚጨምርልኛል በደንብም ብዙ ነገሮችን ማድረግ እችል ነበር። ግን እኔ ከህሊና ይጋታታለቼ ከህሊና የማጣላኝን ስራ ሰርቼ መቀመጥ አልፈልግም። ባጭሩ ይህንን ነገር ነው። እውነት እውነቷን ነው ማውራው እውነት እውነት ሀሳብ ነጭ ነጭዋን ቁጭ ቁጭ ማድረገው ልክ እንደ ሞጣ ጋር ነው ማለት ነውና ሩታን እየገባቸው አበረታቷት። ደስ ቢል ቆይታ ነው እያደረገች የምትገኘውና፣ ኢቨን የራሷ ቲክታክ አካውንት አሁን ቲክቶክ የሌለው ሰው የለም። እንደው እስኪ እንኳን ፌመስ ዩቲዩበር ሆኖ ማለት ነው። የእውነት ለመናገር ተራ ተራ ሰው እንኳን ቲክታክ አካውንት ከፍቶ ስንት ጊፍት እየሰበሰበ ስንት ሰዎች ጋር እየተዋወቀ ስንት ታዋቂ ማለት የሆነ ስንት ተከታይ እያፈራ ሩታ እስከዛሬ የራሷ የላት። በአብርሽ ነበር የምትገባ፣ ጅልነቷ ሞኝነቷ። በራሷ ብትገባ ኑሮ ከአብርሽ በላይ አድናቂ፣ ከአብርሽ በላይ ተከታታይ ነበራት። ግን ራሷን በራሷ ጊዜ ጨቁና ይዛ በጣም በቃ ሰውም ጭቁና አድርጎ እንዲይዛት አድርጋ ነበረ። አሁን በቃ ተፈትታለች። ማንም ሰው የሚያስራትም የለ የሚይዛትም የለ። በቃ ይሄዳለች። ማንም አያስቆማትም። ወደ ኋላ ካየችው ትወድቃለች። ያለፈው አልፏል። ለወደፊት ትምህርት ወስዳ ለእኛም ትልቅ ትምህርት ሰጠን እያለፈች ትገኛለች። ለማንኛውም ሩታን እያገባችሁ አበረታቷት። ስለነበረ ቆይታ አመሰግናለሁ። የሩታ ደስታ ደስተኛል በአጭሩ ፈገግቷ ወጣው ነው ደስ የሚማርከው የሆነት ለመናገር፣ ና አብረሽ እድለኛ ነበር፣ ግን ደግሞ አልገባውም። ጊዜው ሲገባው እንግዲህ ሲደርስ ተመልሶ ይመጣል። መኖኝ ይህርሜላ ጉድ ደግሞ በዛው ያልቃል